ቶን መዝናኛ የፕሮግራም አዘጋጅና አቅራቢ ዲጂ አይዛክ እና ፍሬወት መንበሩ ዘወትር ከአስር ሰዓት እስከ ሰዓት እና እንግዲህ ሳምንቱን በሙሉ ቆይተን እስከ እዚህ ቀን ደርሰን ኢትዮቶን ለማቅረብ መናኸሪያ ኤፍኤም ዘጠና ዘጠኝ ነጥብ አንድ ላይ እንገኛለን። ውድ አድማጮቻችን እንዴት ሰነበታችሁ? አዎ እንዴት ናችሁ አድማጮቻችን? ኢትዮቶን ጀምሯል። በመናኸሪያ ሬዲዮ ዘወትር እሁድ ከአስር ከ10 ሰዓት እስከ አስራ ሁለት ሰዓት እናንተን ለማዝናናት የተለያዩ መረጃዎችን እንደዚሁም ሙዚቃዎችን እየጋበዝ ናችሁ ለሁለት ሰዓት ያክል አብረናችሁ እንቆያለን እንቆያለን። እንዴት ነህ? አለሁ። እንዴት ነሽ አንቺ? አለን። ሳምንት እንዴት ነበር? ሳምንቴ በጣም አሪፍ ነበረ። ያው እንግዲህ እንደምታየው ድምጼ ጎርመስ ብላል። ጎርመስ የማለት አምጥቷል። እኔ ሄጃለሁ፣ እሱ ግን ወደ ኋላ እየመለሰኝ ነው ወደ ጉርምስና። ጉንፋን ነው ጉንፋን ነው። ከተማው ላይ አንድ ከባድ ጉንፋን እየታየ ነው። እኔም ዛሬ አድማጮቻችንን እንዴት እንደምወዳቸው ለመንገር ያክል ነው እንጂ እዚህ የተገኘሁት፣ የፍቅር ጉዳይ ሆኖብኝ ነው እንጂ እዚህ የተገኘሁት ያስተኛ ነበር። በጣም ጉፋን እንግዲህ ድምፅህን ጎርነን አጠፋው። በዛ ላይ ትንሽ ኃይለኛ ጉፋን ያዘህ። እንግዲህ ማስክ የመተላለፉ የመተላለፉ ታይም ፔሪድ አልፏል አልፏል። አዎ በቃ ካለፈ እንኳ ችግር የለውም፣ ግን ጥንቃቄ ማድረግ አስፈላጊ ነው። ሁሉም ሰው ጥንቃቄ ማድረግ ይጠበቅበታል። ምክንያቱም አንዳንድ ጊዜ ሕጻናቶች ቤት ውስጥ ሊኖሩ ይችላሉ። ተሸክመን ሄደን ለነሱ አስተላልፈንባቸው እነሱ እንዳይቸገሩ፣ እንዳይሰቃዩ ከጉንፋንም፣ ከአንዳንድ ነገሮችም ሰው ራሱን ሊጠብቅ ይገባል ብዬ አምናለሁ። ለዚህ ምክር ያበቃኝ የቀመስኩት መከራ ነው። አዎ እንግዲህ ሰሞኑን ብዙ ሰው ላይ እንደዚህ ነገር በጣም ብዙ ሰው ብዙ ሰው ላይ ነው። ልጆችም እየተያዙ ነው። እና ያው አንተም ደግሞ እንግዲህ እንደዚህ ሳምንት በጉንፋን ነው በጉንፋን ነው። እንግዲህ ምን አዲስ ነገር ነበር በሳምንቱ? አዲሱ ነገር ይሄ ነው ጉንፋኑ። ሌላ ነገር አዲስ ነገር ለማሰብም አልቻልኩም። በጣም አደገኛ ጉንፋን ነው። እስኪ ወደ ቀደሙት ወደ መረጃዎቻችን ከመሄዳችን በፊት አንድ ሙዚቃ ገብዘን ብንመለስ፣ ይህን ያክል ድንቃል በኋላ አይሻልም? እውነት ነው። እንግዲህ አድማጮቻችን የምንገኘው በመናኸሪያ ሬዲዮ ነው። ፕሮግራሙ ደግሞ ኢትዮ ቶን ነው። አድማጮቻችን አብራችሁን ቆዩ። አንድ ሙዚቃን ጋብዝና ደግሞ እንመለስ። ተመለሰን እንገናኛለን። ፕሮግራሙ ኢትዮ ቶን ነው። የትም እንዳትሄዱ። ሀሳብ አስተያየት እንቀበላለን። ስንመለስ ስልካችን እናስታውሳችኋለን እና ወደ ቀጣይ ፕሮግራማችሁን እንሄዳለን። አንድ ሙዚቃ ሰምተን እንመለስ።